ሰት በቅጥ በቅጥቶኝ ይሻላል። ቅድም ሰው ባለበት ይሆን ነገር አልናገርም ብዬ ነው። ዝሚ ያልኩሽንደውቅጥ ማለት ዝም ብለሽ ሰው ጋር ሚና ማያሆን እየደ እሷ የትም እየዞረች እየዛክረች ነገር እየቃረመች ትመጣለች። የእሷን ትቀብልሽ የምታወለብኝ ነገር አቁም። ለራሴ ብታውቂ ጦር ነው ተናግሬ ነገሩ ምን አለች እሷ። አይ እኔ ነግርሻለሁ። እንግዲህ ሌላ ማገጣጣት አልፈልግም ቅድምም አንድ ነገር እንትን ብልሽ ብልሽ እና ብትመልሽ ልዩየ ነው ዝም ያልኩሽ እሮ እናቴ የእሷ እኮ ገቢያ አንድ ዋጋ የለሽም ወይ እንዲያው ወደ ገቢ ያይቱ ህድ ብለን እንምጣ ነው ያለች ሌላ ላለ እኔ ገቢያ የሚሆን ለቅሶ ዋይታ የሚሆን እኔ አያገባኝም አይመለከተኝም ብቻ እኔ የእሷን እንትን እየተቀበልሽ እዚህ ሌላ እንትን የምትሆን ነገር ብታቆም ይሻላል ነው ምልሽ ነግሬያለሁ እኔ ወዲያውም ለቤትሽ ወጭ እሱ እዚያ ፈቶኖርሽ ነው ጎረቤት አይኖርሽ ቡና አትጣጭ እንዲያው ነይ እንውጣ ነይ እንግባ የሚልሽ አይኖር ነው እንዴት ነው ቅጥፍ ነው እኔ ተናገርኩ እንግዲህ ከዚህ በላይ እኔ ምንም አልናገርም። ባለፈው ችዬሻለሁ እንግዲህ፣ ያን ነገር ስታመጡ የአባቶቻችን ወጉን ባህሉን ጥሳችሁ እንዲሁ እንዲህ ያልሆነ ስትሆኑ እንዲው እሺ፣ ችግር የለውም ብለን እናያለውም፣ አስማረም እንዲህ እንትን ሲል ጊዜ ይሆን ብዬ ዝም ብያለሁ። ነግሬሀለሁ እኔ። ታሁን በኋላ ለቤትሽ የምታወቂ ተሆነው ለቤትሽ ወቂ። እሷ የምታመጣው ነገር አይበጅሽም። ተናግሬሀለሁ። ቤትሽን ራትሽ ምሪ፣ እሷ መጣ ትመራልሽም። እኔ ተናግሬሀለሁ፣ በኋላ በመንፈረሰ እንዳትል

እንደምንሽ እንዴት ነስቲ? ወዲህ ጠጋ በል እስቲ። ምን ደህና ነህ? እንዴት ነው አካባቢው፣ ሁኔታው ውሎ? እንዴት ገና አሁን እየመጣሽ ነው? አዎ አሁን እየመጣሁ። ምን ታረጋው? ምን ታረጋው? መስታወት ነክቷል እኮ አሁን። ጊዜ ደራሽ ነው ይልሻል። ምን ምን ይነካኛል? ስንት በአካባቢ ሁኔታ ሰው ያለኝ ሰው ነኝ፣ እናት። ታለም አገር የሚያውቀኝ ፌሬዳል የሚያውቀኝ ሰው ነኝ እናት። የምን ነው ፌሬዳል? አታውቀውም አንተ? ምኑ ገብቶ ፌዴራል?

ደረሳችልን አሃ፣ ግብኝ እናቴዋ አረ ትበይን አሃ፣ ተመሸ ወዲያ ደርሳ አረጋችልን። እንደት እንደ አቀባብል ቢያደርጉልኝ ደህና ነበር ግን

ጭንቅላት እኔናሽ አንጎልሽ ይስራ። ሰጡኝ ስልሻን እንጂ ጉዝጓዝ የምታይኝ ምን ማለት ነው? ሹመት ሰጡኝ ማለት በጭንቅላት አስተሳሰብ የሚሰራ ስራ እንዲያ ነው ነው ነገሩ

እንቺየ ፈልጌው ነበረ። ሆነ ቦታ ይዤው ለእድብዬ ሆነ ቦታ ይዤው ለእድብዬ ነበረ እና እንዴት ይቆየል ብለሽ እንጃይ ማልዲ ወጣ ነው እስካሁን ም አልመጣ። ምን እንደተበቀለ ነገር ነው። አራ አራ የለም እናቴ፣ እንደስ ቀላል ነው እንደው ታውቂ አይለ ታዚህ ምን ደርሶ ያለው ወንድሜ እናቴ ወጣ ለቅሰው እንደው ይዤው በእድብዬ አንድ ቦታ ለሽ ለመጣ ነበረ አንድ ጉዳይ ነበረኝ። እንዲያ ብዬ ነው እንጂ ታውቃለሽ። ይቆይ ተሆነ ኋላ ወዲያ ብለሽ ብቅ ያመሻሽ የሚቆይ ይመጣ ነው ወደ ኋላ ወይ ይመጣል እንጂ ቤቱ ይልደስ። እንግዲያስ በይ እናቴ፣ እንግዲያስ በኋላ ዝም ብዬሽ ነው ለፍቼ። በይ እናቴ በኋላ እመጣለሁ። ይች ሴትዮ አሁንም አልመጣችም። ይዚ ያለ ዳን የገባሁኝ ሀላይ ነው ሁዳ ያለ መንደራ የለም። እናህዳ እንዴት ተቀን ሁለት ዚህ ስመጣ ቤቱ ዝግ ይቆየኛል። ምን ባረግ ነው የሚሻለኝ? ይህን ሚን ሜና እኩልነት መብት ብለው አስተምረው እንዲህ በጥበጡኝ። እንጣጣለችብኝ እኮ የድሮ አመሌን የድንጎውን የጥንቱን ላመጣው እኮ ነው። ልክ አስገባት ነበርኩ በጀ

ምክትል ንባ ጠባቂ በቃ እንዲህ ነው። እንዲሁ ምን ሲጀምር ከዚህ በኋላ ዳርቲያን ምንን አውቃለሁ የኔን ደረጃ ስሜም ይለወጣል። አሁን ስሜን አስለውጣለሁ። እዚያ ብቻ ማንም በመጀመሪያ ስሙ የሚጠራ የለም። የምን ትበይ እንዋያ አያ የገበሬ እንዲያውም የገበሬ ስም ነው። ዘበናዊ ነው። ዘበናዊ፣ ዘበናዊ አድማስ። በቃ ንባ ጠባቂ እንዲህ ነው። ሁልማት ያንኳ ረጋ እንዴት ናችኋል? ደህና ናችኋል ወይ? እንዴት ዋልክ እያልኩ ወይ እንደምን ዋል። ምን ለጉመሀል ደግሞ እንዴት ነው? ደህና ዋልክ እያልኩ ዝም ጭጭ ያለ ነገራ። ከስተማ አትገባም ኑሮ ምን ቤቱን ይዤው አለልኩኝ ምን ነገር ነው? እንትን አድርገሽ ትገባና እንዴት ነው ደህና ናችሁ እ እንዴት ልሁን ይሆነኝ፣ እናቴ ዋልኩበትን ብታውቅ እኮ እናቴ፣ እንዲህ ተጀነና ከወዲሁ። እንዴት ነው እንኳን ገባሽ ይባላል፣ ደህና መጣሽ ወይ እንዴት ነው ውሎሽ ይባላል። በዚህ በመንደር የለም ውለሽ

ፖሊስ ነገር የሚመስለው እሱ ልህት አንችን በደረጃ ለውጥ ሁኔታ እንፈልግሻለን። በከፍተኛ አለኛውል አንችን ምን አባቱ ግብቶት ነው? እሱን በልጁ ሁኔታ አንቺን የሚፈልግ ከምን የተነሳ ነው? በልጁ ሁኔታ አንቺ የምትፈለጊው እሱን በሌላ አይደለም እኮ የለም እዚህ ነው አሁን። ለእህስ ምን ነገር ነው ብዬሽ? እንዲያውም አንድና አንዱ ሳይጨበጥ አልነግርህም ብዬሽ ነው እንጂ እዚያውም ልነግርህ ነበር እኮ አንተ አሁን። እኔ ደግሞ ቴዘንቋል ውላ አልገብቶኝም። ምን ነገር ነው እዚያው ያለው ነው። በልጅ ሁኔታ እዚያ ወስዶ ሲያጎያጅሽ ቆይቶ ተካረምና ይኸውልህ፣ በሌላ የለም ሁኔታ አለው ነው የምልህ። ሌላ ሁኔታ ነው ላይ ላይ ያለው እንደ ሻ አመት አለወራ አስኪ አዳምጠኝ አዳምጠኝ። በማል በማል ቁርጥ ቁርጥ እያደረክ አትግባብኝ። አሁን ልህስናት የዋ ሰተት ብዬሽ ሂጅ። እንዲያው ፈልጋችሁ የነበር ምን ነገር ነው ላለሁ ያንቺ ጭንቅላት ተላው ላይ በቃ ለብት ያለ ስለሆነ ጭንቅላትሽ ልጁ ስለሆነ የተማረን ሰው ስለምታስንቂ የሆነ ቦታ ልንሰጥሽ አስበናል አይሉኝ መሰለ ይሄን ምንሚና መብት ተሟጋች እና የሴት ተቆርቋሪ የሚሉትን እሱን። አሁን በኔ ላይ እኮ ሌላ እንትና ችግር እየመጣ ነው። ለሴቶች ተብሎ ነው ሁሉ ተደረገ። አሁን ደግሞ ሴቶች እንትና አላችሁ ምን አይደለም እንግዲህ

ሹመት ልንሰጥሽ ነው አይሉኝ። ምን ሹመት እስቲ ምን ሹመት አልኩልህ። እና እየተጎረዘረዝኩ እንጂ ምን ነገር ነው እላቸዋለሁ። የሴቶች እና የድሃዎች የጠባቂ ንባ የንባ ጠባቂ ንባ አባሽ የሴት ልጅ ንባ ንባ፣ እባክሽ አትዘብዝቢ። እሱን አውቀዋለሁ። ሲያውቁ ሰነቻለሁ ስብሰባ አለ እና አንቺ እኮ ተቋም ነው

ጉርሻ ነቸው ማለት እንዲያመታ ጉርሻ የሚበት ይልቅ እንዲሁ መባችንን ያስከበራችን አንተዬ፣ እንዲ አፈር ልሁን ላያ እንትን ሰጠኝ። እንዲህ ያለ የተጅሞ ደሞለ እንዲህ ጥቁር ነገር ሰጠኝና እስቲ ተዋወቂያቸው ሴቶችን አለኝ ናለኝ። እሺ እናት ዓለም እንግዲህ ስሜ ትበይን፣ አድማሱ እባላለሁ። ሀገር ያወቀኝ ፀሐይ የሞቀኝ የሴቶችን እንባ ላብስና ላደርቅ ላደርቅ

እዚህ ቤት እንዴት ናችሁ? ደህና ናችሁ? ሆይ በሌዋ እንዴት ነሻ? ደህና ነሽ? እንዴት ነሽ? ደህና ነኝ። እንዴት ነው? አይ እኔ መለሉ እንዴት ነሽ? ምንድን ነው ስድቡ? ቀረና ሙገሳው ቀደም ነኝ። እንዴት ነሽ? እንዴት ነሽና፣ እንዴት ምን ምን ያሻል? ምን ነበር አልሆኝ፣ ምን አልሰማሽም? ማለት ነው ለነገሩ ማን ይነግርሻል? አንቺ ወሬማ ይዘልቅሽ አታደምጭ። ምኑን ነው የምሰማው? ምኑን ነው የምሰማው ደግሞ፣ እንደገና ተጣሉ? ነገር የለም አዲስ ነገር ነው የመጣው። የምን አዲስ ነገር ስልጣን አገኘች። ስልጣኔ? የምን ስልጣን ነው? እንዴት ነው የምን ስልጣን? እንዴት ባባ ነው በሆነው ጉዳይ አያሌውንና ዳምጠውን ወስዳ ማለት ባሳሰረቻቸው ነገር ጉዳይ፣ ይኸውልሽ በዚያ ጉዳይ የዚያን ጊዜ ተመርጣ ነበር እ ወስደው አሁን በዚያ ጉዳይ ይልሽ፣ ያደረገችው ነገር ጥሩ ነው፣ አስተሳሰቧ ደህና ነው ተብላ በአካባቢ ለንባት ተመረጠች፣ ለንባት ምንድን ነው ንባ ብለህ እ ምንድን ነው ንባ፣ እና ተበጊን እና ንባን ምን አገናኘው? ነው አሁን ምንድን ነው? አይደለም የሴቶች የደካሞች እ የደካማ ሴቶች እንዲህ የሚደለዙ የሚጨቆኑ ሴቶች ከዚህ በኋላ ንባ የለ ማንባት የለም። የንባባሽ ምክትል ንባባሽ ተበጊን ተብላ

መመችተሾመች ስልጣን ያገኘች እና ይኸውልሽ፣ እኔም ስሜንስ ታባት ነግሬያት ነበር፣ ጣፊው ብዬሽ ያዡው ብያት ነበር። ይህም ወደፊት ወይ የእሷ ተከታይ ደግሞ ለሆነች ዝም ብሎ መከተል ጥሩ አይደለም። አሁን እሷ

በቃ ወደ ቀበሌው ደግሞ እንደዚህ አድርገው ተብሎ ይመጣ መከንጨ ይኸውልሽ፣ አሁን ተነሽ። ምን ተነሽ? አሁን ይኸውልሽ ይዘሻት ነኝና እምናወገው ነገር አለ። ምን ነው ያጀው ውይይት አለ። ይዘሻት ነኝ እሷን ምንና ንጎየ፣ በ እንደው ሰፋ አድርገን እንጎያይ፣ ቡና ይሁን እየጠጣን ያለች ነኝ። ጠጡ እናንተ እንጂ። አሁን ይሄ ነገር እኮ ይኸውልሽ፣ አሁን የሚሄድበት ነገር ከባድ ነው። አሁን ይሄ ነገር መስመሩ ነገር ይሄ ሰዓት ግን ሎንሽ በቃን ባል ባል ጋር ሰው ይጋጫል። አሁን እያስማ አረጋር እንዶ አንድ ነገር ሲብልኝ ሂጅ ልናገር ነው። ነገርኩሽ እኮ ቅድም ነገርኩሽ። አንድ ነገር ቢናገርሽ ሄደሽ ጠቁሚ።

ሌላ ደረጃ ውስጥ ልትከታይ ነው። ሌላ ደረጃ ታው እናንተ ትሻላላችሁ፣ ምከሯት እንደ ብደት ጀመራት ስትዘበጥሩ ላዚያ ተከተማ መጣ። አሁን አባሽ ማለት እንትን ምክር እሱንማ ነው።

ምን ማለት ነው እ ምን ማለት ነው? እንግዲህ ምንም ነገር የለም አይደለም። የእናንተ አመጣጥ ወደ እህት ነዋ። እኛ አመጣጣችን የማያውልህ ኑ እና ንባባሽ ምክትል ስለሆንኩኝ የምንጎያየው ነገር አለ ሙቡና ፍልተን እንጎያይ ብላኝ መጣች። ኧረ እናንተ ውይ! እጅቱ ላይ ብትከፍጥ። እንዴት ነው አሁን እሷ ይሄን ሀሳብ አመጣች፣ እናንተ የእሷን ሀሳብ ደግፋችሁ